ሰላም ጤና ይስጥልን ውድ የተራራው ሚዲያ ቤተሰቦች፣ አሁን ከግንባር የደረሰን መረጃ አለ። የቤተ አማራው ድል የስትራቴጂክ ድሎቻችን የመጀመሪያው ምዕራፍ ተደርጎ የሚወሰድ ነው ሲሉ የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል ጠበቃ አስረስ ማረ ዳምጤ ተናገሩ። የሰራዊታችን ሰራዊታችን አቅም ለዓለም ያሳየንበት እንዲሁም በዓለም ጦርነት ታሪክ በእሳታት ውጊያ ሁለት ነባር ክፍለጦሮችን በመደምሰስ አዲስ ነገር የተሰራበት መከላከያው መከላከያውን በማመን ወገናችን ላሸባሪ አሳልፈው ሆዳቸውን የሚሞሉ የአማራ አማራ ብልጽግና ካድሬዎች ትልቅ ትምህርት የሚወስዱበት የጄኔራሎች ብዛት የደረደሩት ማዕረግ እና ኮከብ እንደ ነፍሶ ከፍ መሳሪያ በገፍ የታጠቁት ድሮን፣ መድፍ፣ ቢም፣ ታንክና ሚሳኤል ጽኑ ዓላማ ባለው ሰራዊታችን ፊት ምንም እንደሆነ የታየበት ነው ሲሉም ገልጸዋል። በአዲስ አበባ የመንገድ ላይ መብራቶች ሊዳፈን የተሞከረው የአማራ ህዝብ ጀግንነትና ተጋድሎ አቧራ ሰላማውን አራግፎ ለአለም ያሳየበት አብይ መንግስት ሆኖ ይቀጥላል ይሆን ለሚለው የዓለም አቀፍ ማህበረሰብ ጥያቄ በቂ ምላሽ የተሰጠበት ነው ሲሉም ተደምጠዋል። በእርግጥ ፋኖ ተራ ሸማቂ ወይስ የተደራጀ ሰራዊት ያለው ኃይል ነው የሚለውም የዲፕሎማቶችና የኢንተለጀንሱ ዘርፍ ጥያቄዎች የተግባር ምላሽ የተሰጠበት ነው ሲሉም አረጋግጠዋል። የዓለም አቀፉን የጦርነት ሕግ መሰረታዊን አክብረን ጠላትን ከህዝብ በመነጠል በመደምሰስ የምንጀምልበትና ምርኮኞችን በሞራል የምንይዝ መሆኑን በእርግጥም ለትልቁ ህዝባዊ አላማ የምንዋደቅ መሆናችን ያስመሰከርንበት የአብይ አህመድ የጦርነት ፕሮጀክት ለበርካታ ዓመታት ታይቶ በማይታወቅ ሁኔታ የምርኮኛ ማዕበልን ለዓለም ከማስታወቃቸው በስተቀር አንዳችን ፖለቲካዊ እና ወታደራዊ ድል የማያመጡ የሽብር እቅዶች መሆናቸው የታየበት አየሩ በአንድነት መንፈስ ሲሞላ የሰራዊቱ ወኔና ጀግንነት ምን ያህል ከፍ እንዳለ ያየንበት ሲሉም አግኝተናል ሲሉ ተናግረዋል። ተጋሎቻችንና አቅማችንን ለሶስተኛ ወገኖች ሊያሸጋግሩ የሚዳዷቸው ራስ ጠል አማሮችን አፍ ያስያዝንበት በእርግጥም ፋኖ ተለጣፊ ሳይሆን የጸረ አገዛዝ ትግሉን ፊታውራሪ መሆኑን ያረጋገጥንበት ነው ሲሉም ተደምጠዋል። ጽናትና ቁርጠኝነት ይዘን የማይደፈረውን ደፍረን ግዙፍ ኃይል አከርካሪውን ሰብረን ያሳየንና ከድል በኋላ ለዘመናት ያልተረጋጋውን የቀንዱን ፖለቲካ የመለወጥ እድል እጃችን ላይ ያለ መሆኑን ለሚመለከተው ሁሉ ተጨባጭ መልእክት ያስተላለፍንበት ነው ሲሉ የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል ጠበቃ አስረስ ማረዳምጤ መልእክታቸውን አስተላልፈዋል። ከዚህ በመቀጠል ወደ ጥንቃቄ መረጃዎችን ወስዳችሁ ወልዲያ ላይ የድሮን ጥቃት የተጀመረ ሲሆን በዚህም ጥቃት ሁለት ድሮኖች አገልግሎት ላይ የዋሉ ሲሆን እየተፈጸመ ባለው ጥቃቶች እስካሁን ሶስት ህፃናት እንደተገደሉ መረጃዎች እየወጡ ይገኛሉ። ህዝባችንም ሆነ የጦር ሰራዊታችን ከፍተኛ የሚባሉ ጥንቃቄዎች ሊወስድ ይገባል ሲሉም የጥንቃቄ መልእክቶች እየተላለፉ ነው።